አቤት ውርደት! አቤት ውርደት! ዲኒ ማለት ነው። ሀይሚ እንዴት እንዳዋረደችው እንዴት እንዳዋረደችው! ጉራውን ሲነፋ ነበረ። እኔ ለሀይሚ ጥሩ ስሜት ሳለኝ ገለመሌ ገለመሌ። ጉቶ ራስ ውርደትን ተከናንሽ፣ ዛሬ ሄድሽ እሳይ ይበልክ። እኔማ እንዴት አይሚሻ እንዴት አንጀቴን ጠጥት እንዳረ። ገና ደግሞ ከቡሩጋ ተቃጥራ የምታስቀናት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ማን ነው እንደኔ ዛሬ የሀይሚ በቃ የሀይሚ መልስ ለዳኒ ያስደሰተው ማለት ነው። እና በጣም በጣም ነው ከምላችሁ በላይ ደስ ያለኝ ማለት ነው። እንዴት እንደሆነ ታውቃላችሁ ደስ ያለኝ በቃ መጀመሪያ ላይ ሲገባ ጉራውን ነፋ። በቃ ይሁን በጣም እሺ እንደምትለኝ በቃ በጣም በስልክ እያወራን ነው ከሀይሚ ጋር። ትናንት ማታም አውርቻታለሁ። በአጠገቤ ሰዓት ከጎኔ የነበረች ሴት ናት እና ሁሉም ሰው በችግሩ በችግሩ ያለ ሰው አይረሳም እና ሀይሚ ለኔ እንደዛ አይነት ሴት ናት። ለዛ እኔ በጣም በቃ ማለት አንድ አይደል፣ ብዙ ጊዜ ወንዶች ሴት ልጅ የሚገመግሙት የሚፈትኑት በቃ በችግራቸው ጊዜ አብራ የነበረች በችግራቸው ሰዓት አብራ የነበረች ሴትን በጣም ይገመግማሉና፣ ያው ሶሲ ታውቃላችሁ፣ ብሩክ ሲመታው እንኳን መታከሰ ይበልህን ያለችው ማለት ነው። በቤተሰብ ይቅርታ ስልክ ተደውሎብኝ ነው ማለት ነው። እና በቃ ምንድን ይሁን ተረቱ ምንድን ነበረ ጉራውን ሲቸረችር በቃ ይሁን አላል። በቃ በጣም ያሰበው ሀይሚ በቃ ምንም ነገር ብዙ እንትን ሲላት በቃ ኒ ያለውልሽ እ ያለውልሽ ምናምን ሲላት ሃይሚ ብዙ እሺ ትለኛለች ምናምን ብሎ ነበረ ያሰበው ማለት ነው። ነገር ግን እንደዛ አላገኘው ማለት ነው። አንደኛ ሀይሚ ዛሬ ላይ የተረዳዋት ነገር ከብሩኬ ጋር መታረቅ እንደምትፈልግ አንደኛ አስመልክቶበታል። ለምን እኔ ትግስት ቢኖረኝ ኖሮ ትግስት ቢኖረኝ ኖሮ ይሄን ሁሉ ነገር ባልተፈጠረ፣ ይሄን ሁሉ ነገር እኔ አይቼ ባልፍ ኖሮ ዝም ብዬ ባልፍ ኖሮ ይሄ ሁሉ ነገር አይፈጠርምም፣ ማንም ሰው ራሱ አይጠላም፣ ምናምን ብላ ራሱ አውርታለች ማለት ነው ሀይሚ። ይሄ ማለት ደግሞ አያችሁ የመብሰል ነገር እየተሰማት ነው ሀይሚ፣ የጸጸት ነገር እየተሰማት ነው። እኔ ላንተ ብዬ ነው ከብሩኬ ጋር የተጣላሁት ብሩክም ብሩኬን በአንተ መክንያ ንሰጣለውት ምናምን ብላ ራሱ አውርተዋለች ማለት ነው። ለምን መሰላችሁ አንደኛ የዛ ሳሌ ፕራንክ ነው እንኳን እያሏት እየነገሯት አምና ብትቀበል እሱ ባልተደበደበ። ከዛ እሷ ጋር እሱ ጋር ስትሄድ ምናምን ይሄ ይሄ ነገር ሁሉ ባይፈጠር ጥሩ ነበረ ማለት ነው። ኤኒዌይስ ዋናው ነገር ስህተቷ ማመኗ ነው ትልቁ ነገር። ከዛ ደግሞ ለእሱ ራሱ እኔ በቃ እናንቺ ከተተዋወቅን አንድ ወራችን ሆኖናል ግን በአንድ ወር ውስጥ በጣም ጥሩ ሰው እንደሆን ነው ማየው። በቃ የሆነ በቃ ክባድ አርጉቶ በቃ ራሱን ክቤ አርግቶ ነው የነገራት እንትን ክባድ አርጉቶ አለ አይደለ? ይሄ ወንዶች ለሴት ልጅ የሚነግሩትን የሚናገሩትን ነገር ሁሉን የነገራት ማለት ነው። እና እንዴት እኔ ልታቀኝ ይቻል? የሰው ልጅ እኮ መጽሐፍ አይደለ? ተገልጦ አያልቅም። እናንተ ገና በአንድ ወር ምናምን ብላ በጣም ኮስተር የሆነ ሲሪየስ የሆነ ነገር ነው ስታወራ ራሱ የመጣዩ ራሱ ፊቷን ሁሉ ዝፍዝፍ አርግታ ስትመጣ እንኳን ሀይሚ እንድትሰ ፊትሽን ማ ይደብረኛል፣ በቃ ፊትሽን ስዘፈዝፊ ምናምን ምናምን በቃ ያሌለ ያሌለ ማለት ነው። እና በቃ ስርዓት ያዝ ከኔ ህይወት ውጣ፣ ከአንዳንተም የራሰን ህይወት ከሶ ሲጋ ያለን ህይወት ጨርስ፣ ሁለተኛ ስልኬሌ እንዳደውል ብራ፣ ድራሽ ሆን በቃ እፍረቱን አከናንባን ያሰናበተችው ማለት ለምን? አንደኛ ደስ ያለኝ ነገር እኔ የትናንት አዲስ ነገር አለ በህይወት ምናም ስትል ከሱ ጋር የፍቅር ግንኙነት ምናምን ይጀምራሉ ብዬ ነበር ያሰብኩት ማለት ነው። ግን ያሆኑ አላገኙትም። ሲቀጥል ደግሞ ለዳኔ የመለሰችለት ማለት በጣም አስደስቶኛል። ቆፍጠን ያለ ምልክት ማለት ነው። አሁን ዳኔ ተስፋ ቁረጥ አንተ ጉቶ ማለት ነው። ተስፋ ቁረጥ ተስፋ ቁረጥ። እኔ ኮሜንታት ወይኔ ብናገኝህ ብንዘቀዘቀ ከኔማ ባገኘህ እንዲህ በቴስታ ነበረ ምል ከዛ ወደ ስርት ቀብር ነበረ ማለት ነው። ከዛ እንደዛ ነበረ ማድረግህ ማለት ነው። ሲቀጥል ምን አገባክ? ምን በቃ አንተ ሶሲ ሜይ ቢ በጓደኝነት ሁለት ዓመት ቆይተናል። በፍቅረኛ መችሁ ሁለት ዓመት፣ ሜይ ቢ አራት ዓመት ናቸው የተዋወቀው ሲጀመር። ሶሲ እናንተ የምትተዋወቁ አይነት ሰዎች አ የምትተዋውቁ ሰዎች ቢሆናችሁማ ሪስፔክትም ክብርም የሚባል ነገር ይኖራችሁን ነበር። ለምን በመሀላችሁ አብራችሁ ጥሩ ነገር ኑሮናል ምናምን ብላችሁ ታስባለች። ሲቀጥል አንተ ራሱ ፍቅረኛ ፍቅረኛህን የምትናገርበት መንገድ ራሱ አግባብ አይደለም ማለት ነው። ብጥጥስ ብልጥጥ ያለ ምንድን ነበር? የሆነ የሆነ ነገር ብሏል፣ የሆነ በልጣጣ ነገር ምናምን ማለት ነው። አይባልም። ተጣላችሁ፣ ከተጣላችሁም ደግሞ ነገ መታረቅ እንዳለ እያወቅ፣ አንተ ለምንድን ነው እንደዚህ ብለህ ምንትን የምትለው ማለት ነው? አያስፈልግም። እንደዚህ ሲጀመር አንተ ሁም ብለህ ነው ብሩክ ከሀይሚ እንድርቅ ያደረግከው ነገር ነው። እኔ ሀይሚ ሀይሚ እኔ አንቺን አክብሬ ሀይሚ እኔ አንቺን አክብሬ እያልክ ብዙ ነገሮች እንዲፈጠሩ እያደርከው ማለት ነው። ሀይሚ ከአንተ ጋር እንድትሆን፣ ሀይሚ ከአንተ ጋር እንድንትንትል የፈጠርከው ድራማ አውቁ ብሩክ ራስ እንዲደበድበክ እንዲደበድብክ ያደረግከው አውቀህን ሲጀምር ሀብትሽ ሀብትሽ የምትሉ እና ሀብትሽ እኮ የብሩክ ስጋ ነው። ሲጀምር ሰማይ ለምንድንም መሬት የምትፈርደው ለአራሿ ነው። ሀይሚኩ ምንም ቢሆን ብሩክ ብያስቀይማትም ያን ፍራንክ ብትን ብትልም አሳልፋ አትስጡም። የብሩክ ክፉ ሲወራ አትወድም። የእውነት የምነክር ዳኒ ማለት ነው እንዴ? አሁን ምን እንዳልተቀለ። እኔ ታጋሽ ባለመሆኔ ነው አለች። እኔ ታጋሽ ባለመሆኔ ነው እነዛን ነገሮች ሁሉ ታጋሽኝ ችይ ባልፍ ኖር ይሄ ሁሉ ነገር ባልተፈጠረ ማለት ጸጸተኝነት ስሜት ተሰማት። አየ ልብ ማለት ፍራንኩ እንኳን እየሆነ እየነገሩኝ በቃ ፕራንክ ነው ብዬ እንኳን አምኜ በተቀበልኩ፣ አለች። እና አሁን ምን ትፈልጋል? ሁለተኛ ስልኳ ላይ እንዳትደውል ዳኒ ተብዬ ጉቶ ራሱ።